አደይ ከባድ ውሳኔ ወሰነች። ባርኮትና ዴቭ እንዲሁም ደግሞ ሊዱ ሶስቱም አደይን ፍለጋ ሌሊቱን ሙሉ ሲጓዙ አድረው ከአደይ ጋር ተገናኙ። አደይንም አገኟት። ከእናቷ ጋርና እንዲሁም ከብራኔ ጋር አብራ ነበረች። ሰላም ሰላም፣ ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እንዲሁም እስከ ቪዲዮ ፍጻሜ ለመከታተል ሞክሩ። ቀጣዩን ፓርት ነው ይዤ የመጣውላችሁ ማለት ነው። አደይ ለምንድን የወሰነችው ልትሉ ትችላለች። አደይ አሁን ላይ ከባድ ውሳኔን የወሰነችው የወሰነችበት ምክንያት ወደ መጣችበት ለመመለስ ትፈልጋለች። አንደኛ የቤተሰቧንም ሰባንም ሕይወት ቀይራ የራሷንም ሕይወት ቀይራ አብራ መኖር ትፈልጋለች። እናም እናቷን ጠየቀቻት። አደይ እኔ አረብ ሀገር ሄጄ ራሴንም ቀይሬ እናንተንም ቀይሬ ከዛ በኋላ አብረን እንኖራለን። አሁን ላይ ግን የለመድኩበት ተመልሽ ቤሄድ ይሻለኛል እማ ስትላት የአደይ እናትም አዎ፣ የእኔ ልጅ አባትሽም ከሚያሰቃይሽ እናም ደግሞ የአባትሽን አኩያ የአባትሽን እኩያ እዚህ አግብተሽ ከምትኖሪ ብትሄጂ ይሻላል አለቻት የአደይ እናት ለአደይ። አደይም እሽ እማዬ ስትል ብርሃኔ ደግሞ እንዴ ማዬ አለቻት። እንዴ ማዬ እኔም ሄጄ እሺ ላግዛት እንደዛ ከሆነ ስትል አይ፣ ችግር የለውም እኔው ራሴ እኔው ራሴ ይሄዳለውኝ ችግር የለውም አለች ማለት ነው። ማን አደይ ማለት ነው። ምክንያቱም ለእናቷ ደግሞ ማንም ሰው የለም እዚህ ጋር። ብርሃኔ ደግሞ ከአደይ ጋር የምትሄድ ከሆነ ለእናትየው ደግሞ ማንም ሰው የለም ማለት ነው። ለዛ ችግር የለውም እኔ እራሲው ይሄዳለውኝ እና እህቴ፣ አያሳስብሽ አንቺ ከማየጎን ሁኝ አለቻት፣ አደይ ለብርሃኔ ማለት ነው። ከዛም በኋላ ብርሃኔ ደግሞ እሺ ካልሽ እህቴ አለቻት። ከዛም እናትየውም የአደይ ናት ፈጣሪ ፈቅዶ አንድ እስኪያደርገን ድረስ ፈጣሪ ፈቅዶ አንድ እስኪያደርገን ድረስ በቃ አንቺ ወደ ለመድሽበት ሄጂ፣ ችግር የለውም። ስለዚህ ምንም ችግር የለውም ልጄ አሉ፣ ማለት ነው የአደይ እናት። አደይም እሽ ማዬ ስትላት፣ ከዛም በኋላ ምክንያቱም ልጄ ልብሽ እኮ ልጄ ልብሽ እኮ ወደ መጣሽበት ነው በቃ ልብሽ ወደ መጣሽበት ነው። ልብሽ እንዳለ እዛን ያለው አለቻት፣ የአደይነት ከዛን አደይም እማዬ ምን ላድርግ ብለሽ ነው አንድ እኮ ለምጃ አለው ሰርቼን እኮ መለወጥ እኮ ፈልጋለሁ። አንቺ ካልሸሺ መመለሴ እኮ አይቀርም፣ ወደ መጣውበት እመለሳለሁ። ግን የማስተካከላቸው ነገር ስላሉ እዚህ መቆየት ስላለብኝ ነው ብላ አደይ ለእናቷ መለሰችላት። እዚህ ጋር እናትየውም ፍቃደኛ ናቸው። አንደኛ በአባትሽ እንድትሰቃይ አልፈልግም ነው ያሉት። ሁለተኛ ደግሞ የአባትሽን እኩያ እዚህ ገጠር አግብተሽ እንድትኖሪ አልፈልግም፣ ወደ መጣሽበት ተመልሰሽ ህይወትሽን ቀይረሽ የፈጣሪ ፍቃድ ከሆነ አብረን ተገናኝተን አብረን እንኖራለን ብላ የአደይ ናት ተናገረች። ብራኔም ደግሞ ህቴኔም ላግዝሽ እስኪ ብቻሽን ሁሌ ከሚከፋሽና ከምትሰቃይ አለቻት። አይ ችግር የለም ብራኔ አለች አደይ እናም ከዛ በኋላ ሊዱና ባርኮት እንዲሁም ዴቭ ቀጥታ ወደነ አደይ ቤት ገቡ። ከገቡ በኋላ ከአደይ ጋር ተገናኙ። አደይ በጣም ደነገጠች። ያላሰበችው ነገር ነው የተፈጠረ። እናም ከነሱ ጋር ማውራት ጀመረች። እናታቸውም ነበረች፣ ብርሃኔም ነበረች። ከዛን ባርኮቴ ያው በጣም ነው የሚወዳት፣ በጣም ነው የሚያፈቅራት ማንን አደይ። እናም ደግሞ ዴቭም እንደዛው አጠገቧ ቁጭ ብሎ አትመለሽም እንዴ ዘገየሽ እኮ ምን ትሰሪያለሽ ሲላትም፣ አይ የጀመርኩት ነገር ስላለ አስተካክዬ ነው የምመለሰው አደይ አለችው። ነገር ግን ሊዱና ባርኮት እንዲሁም ደግሞ ዴቭ የመጡበት ምክንያት የፍቅር እናት ግዴታ አደይ እዚህ ቤት መምጣት አለባት፣ ኬትም ፈልጋችሁ አሁኑኑ አምጡልኝ ስትላቸው ዴቭ እና ባርኮት ደግሞ አደይን በጣም ነው የሚወዷት። እንኳን ከቤት እንደዚህ ጠፍታ ይቅርና ቤት ውስጥ ራሱ በየደቂቃው በየሰከንዱ እየተገናኙ በጣም ነው የሚዋደዱ። ሲቀጥል ደግሞ ትክክለኛ ስለሚያፈቅሯት ሁለቱም አደይን እንኳን ከቤት መውጣት ይቅርና አደይን ማጣትም የማይፈልጉ ናቸው። ሊዱም እንደዛው አደይን ትወዳታለች እናም ያለውን እውነታና ሚስጥር የፍቅር እናት በመጣችበት ሰዓት አደይን አንቺ ነሽ ውጭ ያልሻት ብላ ልጅሽ ፍቅር ስትናገር አደይም እውነት መሰላትና እኔን ፍቅር እናትሽ ውጭ ብላኛለች ስትል፣ አዎ ሌላ ሰራተኛ ቀጥራለውኝ እና ወልጋየድሽ ወደዚያ ወደዚህ ያልሽ ስራውን እየሰራሽ አይደለም ብላለች ብላ ፍቅር ለአደይ ስትናገር አደይም ስራውን ትታ ወደ ገጠር ገባች። ከዛም በኋላ አንቺም መጣሽ። ከመጣሽ በኋላ ደግሞ ውሸቷን ቀበጣጠረች። ነገር ግን አንቺ ያላልሽውም ብላለች ብላ ያስወጣቻት ፍቅር ናት ብላ እውነታውን ሊዱ ተናገረች ለፍቅር ናት። ፍቅር ደግሞ አረን ያላልኩም ብላ ክርር ስትል ልጅ እኔ እንደዚህ ብያለው አደይ ትውጣ ብያለው እንደዚህ አይነት ንግግር ተናግር ያለው። ልጄ ለምንድነው እንደዚህ የምትሆኙ? አንቺ እኮ እንደዚህ እንደምታርግና እንደምትበጠብጭ እኮ ሁሉንም ነገር አውቃለሁ። አሁን ተነሽ ከፊት ያለቻትና ፍቅርን ተቆጣቻት። ከዛም በኋላ ፍቅርም በፍጹምም የማያላልኩኝም ሊዱ ዝም ብላ ነው። እኔ እንደዚህ አይነት ቃላት ጭራሽ አልተናገርኩም፣ በፍጹም አላልኩም ብላ ተከራከረች። ከዛ ስትከራከር ለምን ትከራከር ያለሽ አንቺ አላልሽ ሆነ እኮ። አንቺ አላልሽውን አይደለም ሊዱ የነገረችኝ። አንቺ አታደርጊውም አልልም፣ ታደርጊዋለሽ። ግን ለምን እንደዚህ አደረግሽ? አደይ ለምን አባረርሻት? ምን አደረገችሽ? እኔ ደግሞ መቼ ነው አደይ ትውጣ ብዬ የተናገርኩት? እንዴት እንደዚህ ትሆኛለሽ? ለምን ግን አለቻትና፣ የፍቅር እናት ልጇን አፋጠጠቻት። ከዛም በኋላ በስተ መጨረሻ በፍጹም በፍጹም በፍጹም እኔ አላልኩም ብላ የሚገርማችሁ ነገር ክርር አለች። ክር ባለችበት ሰዓትም በስተመጨረሻም ቤዛም ደግሞ ደገመችው። አዎ የፍቅር እናት አዎ፣ ራሷ ነች እንድትወጣ ያደረገችው አለች። አያችሁ የፍቅር ተንኮል ደግሞ እንደቀጠለ ነው። የሚያስጠላው ነገር ፍቅር ተንኮለኛ እንደሆነች ሁላችንም እናውቃለን። የሚገርማችው ነገር ማለት ነው ፍቅር በጣም ተንኮለኛ ነች በነገራችን ላይ እና ከዛም በኋላ አላልኩም ብላ ክርር ስትል ተነሽልኝ ከዚህ አለቻት። ባርኮት እና ዴቭም ደግሞ ነበሩ። ባርኮትንም ዴቭንም ስጠይቃቸው እናንተ ቆይ ምን ስሰሩ ነው አደይ ከዚህ ቤት የወጣችው? ለምንድ ነው ይሄ ሁሉ ነገር ሲፈጠር ለኔ የማትናገሩት ግን ምን ሆናችሁ ነው ብላ አፋተተቻቸው። ዴቭም እኔ እማቀው ነገር የለም፣ ስመጣ አደይ ብዬ ስጠራ አረ አደይ የለችም አሉኝ። ከዛም ደነገጥኩኝ። እንዴ ለምን የቴዳ ነው ግን ምንድን ነው? በሰላም ነው ሲልም፣ እንዴ በቃ የለችም ተባልካ አደል እንዴ ስትለኝ፣ እኔ ደግሞ ውሸት መሰለኝ እንደዛ ስትል ውሸት መስሎኝ፣ አይ ፍቅር ስትቀልር ነው ብዬ ተውኩኝ፣ አለ ባርኮት። ያው አንዳንዴ ባርኮት የፍቅርን ባህሪ ያውቃል። ይቆጣታል። በነገራችን ላይ እንደውም አደል አደይን ስታሰቃያት ስታስጨንቃት ምን አባሽ ትሰሪያለሽ ምን ታደርጊያለሽ? ለምንድን ነው የምታወሪው? ከባርኮት ጋር ከዴቭ ጋር ያለሽን ነገር ብታቆሚ ይሻልሻል እያለች ልትበላ ስትደርስም ዴቭ በደንብ ነው የሚያውቀው። እንዴ ፍቅር ቆይ እቺ ልጅ ምን ታደርግሽ? ምን አድርጊ ነው የምትያት ይላታል። ያስፈራራታል። ግን ትዕግስተኛ ነች። አንዳንዴ አደይ ስትናደድ በጥፍ እያለቻት ፍቅርን አንዳንዴ ከግርግዳ ጋር እያጠበቀቻት ፍቅርም ደግሞ፣ ለምንድን ነው ጠዋት የማትነሹ እያለች ከነፍራሹ ፍራሹ የጎትተቻት። አቤት እንደ አደይ እዛ ቤት ያየችው ስቃይ! አረ፣ እንደውም እረፍት ትውሰድ ትንሽ ማለት ነው። እና እናትየው ደግሞ አደይ፣ ይሄ ላንቺ አይሆንልሽም፣ ወደ መጣሽበት ተመለሺ፣ ልብሽም እዛውን ያለው ግን፣ ልጂ፣ እኔን ማስታመም ታከተሽ እንዲህ አሏት። ከዛን አረ በፍጹም አረ በፍጹም እንዴ! ግን እማዬ ለም እንደዚህ ትያለሽ? እኔም መቼም እኮ አሰለችኝም። እንዴት ይታክተኛል? እንዴት ትሰለችኛለሽ? ግን እኮ ታዲያ አንድ ላይ ለመኖርም እኮ እኔ መስራት አለብኝ። በምሰራው ደግሞ ሰብስቤ አጠራቅሜ ከዛን የምናደርገውን ካደረግን በኋላ አብረን ለወደፊት አብረን እንኖራለን። ግን አሁን እስቲ እንዴት ሆነን ነው የምንኖረው? በዚህ አባዬ እያስጨነቀኝ ነው፣ በዚህ ደግሞ አንቺ እየታመምሽብኝ ነው በዛ ላይ ደግሞ እየተጨነቅሽብኝ ነው። ስለዚህ ወደ መጣውበት ተመልሼ እንደምንም ህይወትን ማሸነፍ እፈልጋለሁ። ሰርቼ እናንተንም እኔንም መለወጥ እፈልጋለሁ ስትል፣ አዎ እኮ ልጄ ይሻልሻል የአባትሽን ኩያ አግብተሽ ከምትኖሪ እኔም በፍጹም አልፈቅድልሽም እዚህ። ምክንያቱም አንዴም ስለለመድሽ ልብሽም እዛም ስለሆነ እዛው ይሻልሻል አለቻት ብርሃኔ። አይ እኔም መሄድ አለብኝ ስትል፣ ወዴት ነው አንች ደግሞ የምትሄጂው? አንቺ እዚሁ ሁኚ ከዛ ስትላት እሺ በቃም አለቻት። ማለት ነው ባርኮቴና ዴቭ ዲቭ በማግኘታቸው በጣም ነው ደስ ያላቸው። ምክንያቱም ግዴታ የፍቅርናት ወዲያውንም አዳይን እዚህ ቤት ቶሎ ማምጣት አለባችሁ ስለተባሉ ነው ሌሊቱን ሙሉ ሲጓዙ ያደሩት እና ምክንያቱም አዳይ በጣም ጎበዝና ታጋሽና ታታሪ ሰራተኛ እንደሆነች የፍቅርናት ጠንቅቃ ታቃለች። ነገር ግን ፍቅር ደግሞ አደይ እዚህ ቤት ተመልሳ ምትመጣ ከሆነ እኔ አልኖርም ትላለች። እንደዛ ያለችበት ምክንያት አደይ እና አደይ አደይን ማለት ነው ባርኮት የሚወዳታል ዴቭ ደግሞ በጣም ነው የሚያፈቅራት። የሚገርማቸው ነገር አሁን ላይ እነሱ ለነገራችን በነገራችን ላይ ፉክክር ላይ ናቸው። ግን ዞሮ ዞሮ ለማን እንደምትሆን አይታወቅም። ግን አደይ አሁን ላይ በነሱ በኩል አልወሰነችም በነሱ በኩል ምክንያቱም አሁን ላይ እሷ ሰርታና ተቀይራ ቤተሰቦቿን ቀይራ ለወደፊት አላማዋ ለመኖር እንጂ ያ ሁለቱም እንደሚያፈቅሯት እንደሚወዳት ጠንቅቃ ነው የምታውቀው። ግን ያም ይህም ሆነ ያለውን ነገር ለማስተካከል አደይ ወስና ተነስታለች። ውሳኔዋን በጣም አሪፍ ነው። የራሷን ሕይወትና የቤተሰቦቿን ሕይወት ለመቀየር እየጣረች ትገኛለች የእውነት ይገርማል። ማለት ነው በጣም በቃ ጎበዝ ናት፣ በጣም ጎበዝ ናት። በነገራችን ላይ በጣም እየጣረች ነው የምትገኘው፣ በማይመችበት ሁኔታ ውስጥ ፍቅር እንደዛ ስታመናት፣ ጭቃት ስታንቋሻትም፣ አንግቷን የደፋችው ቤተሰቧና ህይወቷን ለመቀየር ስትል እና ከአደይ ድራማ ምን ተማራችሁ? እንደተለመደ አስቴታችሁን በኮሜንት አስቀምጡ። ጉድ ፈላ፣ ጉድ ፈላ፣ ባርኮትና ደቭ፣ ባርኮትና ደቭ ተከትለዋት ገጠር ገቡ ማለት ነው። ተመልሰን እስክንገናኝ አመሰግናለሁ። ባይ ባይ።